ሳውዲ አረቢያ እንግዲህ ሰውን ገሎ የሰውን ህይወት ነጥቆ የትም መሄድ አይቻልም ማለት ነው። በዚህ መልኩ ልጁ በቁጥጥር ስር ውሏል ማለት ነው። ብዙዎች ብዙዎች ግማሹ ሰው ተይዘዋል፣ ግማሹ ሰው አልተያዘም ምናምን እያላችሁ ነው። አሁን ሙሉ መረጃ እንነግራችኋለን። ብሬክስም የተነገረው ነገር አለ። አረቦችም ደግሞ ያስተላለፉት መልእክት አለ። ተይዘዋል ወይ አልተያዘም ብላችሁ ለምትወዛገቡት መልእክት ይሆናችኋል ማለት ነው። ከእንደዚህ አይነት ነገር ባካችሁን ተቆጠቡ፣ ተቆጠቡ። ወደ መካ ያላችሁ ሰዎች ደግሞ ባካችሁን ራሳችሁን ጠብቁ። በጣም ተፍቲሽ፣ በጣም ተፍቲሽ አለ። እንዳለ እንዳለ ሰዎች የራሱ ሲነግሩኝ ማለት ነው እንዳለ መንገድ ወደዚህ ቆሻሻ እንኳን ልጤ እንዳትወጭ ነው ያሉኝ ማለት ነው። እና እያሰሱት ነው፣ እላችኋለሁ። ራሳችሁን ጠብቁ። የሰው ነፍስ ያጠፋ ሰው ቻው በዛው ልክ፣ እሱ የሰው ነፍስ ባጠፋው ልክ የእሱም ነፍስ ይጠፋል በዛው ልክ

እንደዚሁ መገለጫ ይሆን ነበር። ፕራውድ በታኔ በዚህ ህጋቸው ሄድ በጣም ነው እንዲሁም ደስታ የሚሰማኝ ቁራት ነው ይሰማ ይሄ ህጋቸው ወደኛው ሀገር መጣል ያለበት ህግ ነው ብዬ ነው ማለት ነው። እንደዚህ አይነት ነገር ላይ ድርጊቱን እንዳይፈጽሙ ማስጠንቀቅ ቀድሞ አሁን አንዳንድ ልጆች ያው ዝሮ ዝሮ ሰው ሲሞትበት እንደ ቤተሰብ እንደ ምናምን ያሳዝን የለም? ያ መሆን ያ፣ ግን ቀድማችሁ መከሯቸው። አሁን የህገወጥ ስራ ላይ ተሰማርተው ድንበር ላይ የስንት ወጣት ህይወት ነው እየተቀጠፈ ያለው? እሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን ክርስቲያን ወገኖች የሰላም ሰላም ብዬ ያሉ ለከዶ ጅማ ቱብ በአዲስ ሆናችሁ፣ ላይክ ሼር ሰብስክራይብ ማድረግ እንዳትደረሱ። እንግዲህ እንደሰማችሁት ነው ማለት ነው። አብዛኛውም ሰዎች ለምንድን ነው እሱ የሚያዘው ምናምን ብላችሁ እያሽቃበጣችሁ ነው ኢትዮጵያ ላይ ማለት ነው። የሳውዲን ህግ ኢትዮጵያ ላይ ቢኖር ዛሬ ማንም የተነሳ ያንተ እህት ላይ ያንተ ወንድም ላይ ያንተ አባት ላይ ያንተ እህት ላይ ያንተ ዘመድ ላይ እየተነሳ ማንም እንደፈለገ አይፈነጭም ነበር ማለት ነው። በጣም ነው የምትገርሙት ማለት ነው። እና ይሄ ልጅ ምንም ቢያናድደው ምንም ቢያደርገው ህይወቱ መንጠቅ የለበትም። ምንም ስሜታዊ ቢሆን ሀቁም ቢበላ እንኳን አላህ በምድር እንኳን ባይከፍለው በሰማይ ቤት ይከፍለዋል። ይሄ ለምን ለምን እንዴ? የራሱንም ህይወት አጨልሞ የቤተሰቡንም ህይወት የሌላ ሰውንም ህይወት እንደ ሀገር እኮ ነው። በቃ ልጁ ያጨለሙ ማለት ነው። አንዳንዶቹ ጀግና እንኳን አደረክ ምናምን ኢትዮጵያዊነት በቃ እኔ እንጂ አረቦች ኮመንታችሁም ማለት ነው። አንተ አስተርጉሞ ሲያነቡ እንዴ ኢትዮጵያ በሰው ምትደሰታለች እንዴ ነው የሚሉት። እንኳን አደረግከው ምናምን ይሄን ያህል ዋንጫ ያነሳላችሁ መሰላችሁ ም ከገረመኝ ኮመንቶች ውስጥ ማለት ነው። እና የሀገራችን ሰዎች አስጠፉት በየመን ትላለች እዚህ ጋር እንዳያችሁት ማለት ነው። አንድ ደግሞ እዚህ ጋር የምታውቁት ካላችሁ አሳልፋችሁ ስጡ የሀገር ልጅ ምናምን የለም የሰው ህይወት ነው ያጠፋው ብሏል እዚህ ጋር በጣም ያው አረቡ በሰራው አይ አበሻ አሳልፎ አሳልፎ ስጡት እግዚአብሔር ጠብቅ ወንድሜ ጠባቂው አንተ ጠባቂው አይተኛም ብላ እንደዚህ እንትን ብላለች ማለት እዚህ ጋር ሙዬ አንቺ ድረሽ ይለት ሰው ኮን የገደለው እኔ በጣም ነው ግን አንዳንድ ሰው የእኛ ሰው አሳልፈው ለመስጠት ጎበዝ ናችሁ። ፎቶውን ባይለጥፉ ከየት አባታቸው ያመጡ ነበር? መጀመሪያ እንደውም አረቦች ናቸው እንዳለ እየለጠፉት ያለ የተረገማቸው፣ በየመን ብታስጠፉትስ። አበሻ ለአበሻ ቢተጋገዝ ለእናቱ ቢኖር እሳ። ይሄ ልጅ ቆይ የሞተው ሰው አይደለም እናት የለውም እንዴ? ማለት ሲጀምር ሰው መግደል ማን ነው መፍትሄ ያደረገው በዚህ አሁን ላይ ማለት? ማን ነው ወንድሜ? አላህ ይጠብቅ። አንዳንድ ሰዎች እኮ ትግስት ነው የሚያስጨርሰው ብላለች አንዷ ዚጋ እና ምናልባት እኮ ሊገለው ሊገለው ስል ነው የገደለው፣ ዝም ብሎ አይገለውም ብላለች ራቢያ። የኛ ስንቱ እየሞታ አይደል? እና ታዲያ የኛ እርስ በራሳችን እየተጨፋጨፈን ያለ ነው እና ሄዶ ታዲያ የሰውን የማይነካውን እንካ እንዴ እንኑርበትኛ ደሀይቱ እንስራበት ሳይደርስበት አልገደለውም። እግዚአብሔር ይርዳው የዋ ምን ይሆናል የሚል አንድ አካውንት ብለዋል ማለት ነው። እመ ብርሃን ትርዳ። ይሄ የእኛ ሰው ግን ጎርጊስ ከአንተ ጋር ይሁን ብለዋል አንዱ። እዚጋ ያዘቅ ዝን በላላለ እኔ ብላ እሱ እኮ አያነብም አማርኛ። ግን በአሁኑ ጊዜ አያነብም አይባል፣ ማስተርጉሙ ያነባሉ። ኪዳነ አደራ ታህል ጠብቂው ምናምን አላህ ነጃ ያውጣ። ሌላ ምን ይባላል? መቼ ስለምን ገደሉት? ገደለ እሱማ። ሳይደርስበት አይደርስበትም። ግን መግደል ደግሞ መፍትሄ አይደለም። ያው ሰው ልጅ በድንገት ምናምን ከሞተበት ኦኬ። ግን ደግሞ ሆን ብሎ ምናምን ኢትዮጵያ መስለው እንዴ ማንም ተነስቶ የሰው ነፍስ የሚያጠፋበት እኛ አገር እኮ ነው፣ ነፍስ የረከሰው። ሱብሐነላህ ያሳዝናል። አሰባበት አስቦበት ላይሆን ይችላል። የእኛ ሰው ግን ከወገኑ ማጠቃት እንጂ ሌላ መቼ ያውቃል? ያው ማር ደግ አረገ ሰብሩን አይሰጥም። ካልነኩት አይነካም። እኛ ካል ራስ ረዱ የምን ተፈጥሮ ነው? አንድ አረብ አድርጎ ሰውዲህ ውስጥ ሰው ገሎ መቶ ፐርሰንት ማምለጥ አይችልም። እኔ ምን እንደምል አላውቅም። ይብላኝ ለቤተሰቦቹ አሁን ያለበት ጥቂት አሰብኩት እኮ ይሄ ህግ ኢትዮጵያ በሆነ በሆነ ተይዘዋል። ይሄ ህግ ኢትዮጵያም በሆነ ተይዘዋል። አ ተይዘዋል እያሉ ነው፣ ግማሹ አልተያዘም ይለዋል። ተይዘዋል ገንዘብ ከሰጠ እኔን እንጠለህ እመጣለው ግን ሳመጣ ምናምን ምናምን ከሚስ ምሽት ነው የገደለው እንደዛ ይላሉ። አረ በቃ ግን በጣም ኮሜንታተሮች በጣም ነው የገረመኝ። አሁን እዚህ ጋር ድንግል ማርያም ትርዳህ ማላጅ ምናምን ምን አመጣው? ሰው ኮን የገደለው እኔ ምን የሆነ ጀብድ ነው የሰራው የሆነ አስተርጉሞ ሲያዩት እነዚህ አረቦች ምንድን ነው እዚጋ። ወላሂ መጀመሪያ ፎቶን የፖስታችሁ ሰዎች እኔ እንጃ ወላሂ ምን እንደምላችሁ። ያ ወንድም አይደለም ይድረስ ለእናንተ ለቤተሰብ ሲለ እረ ልጁን ሀገር አስገቡት። አላህ ነው ተያዡ። እኔ ነስ አውጥቶ ጭራሽ አውጡት ምናምን ምናምን ወላሂ በጣም ተይዘዋል እኮ አልተያዘም። ፅሁፉን አንብቢው ምናምን እኛ ምስኪኖች መሰሪያ ጠናል ላ ለሞተው አላህ ይራህምለት። ልጁን አላህ ይጠብቀው። ስእላ ስል ግልምሌ ምናምን ምራምራህን ትከተለ ምናምን ፈጣሪ ጠብቅ። ወላህ ልክ ጀብድ እንደሰራ ነገር በጣም ነው የገረማችሁኝ፣ ኢትዮጵያውያን ማለት ነው። ድንቅ ስራ ነው፣ ድንቅ ስራ ነው። ብቻ እንደሆነ ነገር በቃ ሩጫ ሩጦ ያስመዘገበ ምናምን ይመስል ዘንድ። ኧረ በጣም ነው የሚያስጠላ፣ በጣም ነው የሚያስጠላው። ብላ እላው ግን አስተርጉሞ ሲያነቡ በቃ ኢትዮጵያውያን በሰው ነብስ በሰው ሞት ይደሰታሉ ብሎ ነው የሚሉት። ገና ነገር እሰይ፣ እንኳን ገደለ እሰይ። ሳይነካው አይነካም አይባልም እኮ እንዴ። ጥፋተኛ ነው፣ ጥፋተኛ ነው። ነብስ እኮ ነው ያጠፋው። ያውም ደግሞ በሰዑዲ አረቢያ ህግ ህይወት ያጠፋ ህይወቱ ይጥፋ የሚባልበት ሀገር። ቀልድ በተረፈው ማለት ነው ሀባይቢ። በተለይ አበሾች ይህ ሰው መግደል እንደ ጀብድነት አይታችሁ በየአረቦች ኮመንት እየሄዳችሁ ማለት ነው እንኳን ደግ ያደረገ ምናምን ምናምን። ድሮም ስማችን ጠልሽቷል። የባሰ ደግሞ ኢትዮጵያ በሸሪያ ህግ ብትተዳደር ኖሮ ዛሬ ማንንም ማንንም እየተነሳ ሴት ልጅ ህጻናት እንደዚህ አዛውምት ማለት ጀነራል ኢትዮጵያ ላይ እያያችሁ ነው። በተለይ ሴት ልጅ ላይ ያለው በፍቅረኝነት ሰበብ በምን ሰበብ በምን ሰበብ እየተነሳ ማንም ተነስቶ አይደፋሽም ማለት ነው። ይሄን ህግ በቃ ሰውን የሰውን ህይወት መንጠቅ እንደ ጀብድነት ምታጉ በዘኛ ጀግና ዋንጫ ነው እንደ ሰራው ምንድን ነው የሆነ